ተመልካቾች እንደምንዋላችሁ፣ ከአሚኮ የቀን ስፖርታዊ ዜኖቻችን ቀጥለው ይቀርባሉ። የሀገር ዜኖችን አስቀድማለሁ። አብራችሁን ቆዩ። በመላው ኢትዮጵያ ጨዋታዎች የውሃ ዋና ስፖርት ዛሬ ሲጠናቀቅ፣ የአማራ ክልል በበላይነት ጨርሷል። በዛሬው የማጠናቀቂያ ቀን ዘጠኝ ፍጻሜ ውድድሮች ተደርገዋል በእነዚህም አምስት ወርቅ ሁለት የብርና ሁለት የናስ ተጨማሪ ሜዳሊያን በማምጣት በልዩነት አማራ ክልል አሸናፊ ሆኗል በተለይም በቡድን ጨዋታዎች የአማራ ክልል ልዩነቱን አስፍቶ አሸናፊ ሆኗል ከአዲስ አበባና ኦሮሚያ ክልል ጋር የነበረውን ጠንካራ ፉክክር በተለይም በወንዶችና በድብልቅ ውድድር በማሸነፍ የአመቱን የበላይነታቸውን የአመታት የበላይነታቸውን አስቀጥለዋል በአጠቃላይም 22 ወርቅ 10 ብርና 12 ነሐስ በድምሩ 44 ሜዳሊያን በማምጣት አሸናፊ ሆኗል። አዲስ አበባ 15 ወርቅ እንዲሁም ኦሮሚያ 8 ወርቅ በማምጣት ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። የአማራ ክልል ኮከቦችም ሲያስመርጥ በግል 8 ወርቅ በቡድን አራት ተጨማሪ የወርቅ ሜዳሊያዎችን ያሳካው ትምኪን ጌታቸው የውድድሩ ክስተት ሆኗል። የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎች ትናንት መደረግ ጀምረዋል። ትናንት ከተደረጉት ሁለት ጨዋታዎች አቻ ውጤትም ተመዝግቦባቸዋል። መቻል ከቅዱስ ጊዮርጊስ የተገናኙበት ጨዋታ አንድ አቻ ሲጠናቀቅ መቻል የግብ ቀዳሚውን ወስዷል። አስቻለው ታመነ በፍጹም ቅጣት ምት በመጀመሩ አጋማሽ ለመቻል ኳስና መረብን አገናኝቷል። በጨዋታው ማጠናቀቂያ የባከኑ ደቂቃዎች ላይ ደግሞ ቅዱስ ጊዮርጊስ ዓመቱን በሽንፈት እንዳያጠናቀቅ ያደረገች ግብ ፍጹም ጥላሁን አስቆጥሯል። በደረጃ ሰንጠረዥም ቅዱስ ጊዮርጊስ ሰባተኛ፣ መቻል ደግሞ ስምንተኛ ላይ ይገኛሉ። በሌላኛው ጨዋታ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ሁለት አቻ ጨዋታቸውን ሲያጠናቀቁ ኬቲካ ጂማ በጨዋታው ጅማሮ ላይ ለንግድ ባንክ ቀዳሚዋን ገባ ግብቷል። ወልዳ ማኑኤል ጌቱና እስራኤል ሻጎል ያስጎኟቸው ግቦች ደግሞ ቡናን ወደ መሪነት የመለሱ ነበሩ። ዮሀንስ ኪዳኔ ንግድ ባንክን አቻ ያደረገች ግብ አስገኝቶ ጨዋታው ነጥብ በመጋራትም ተጠናቋል። ኢትዮጵያ ቡና ሁለተኛ ደረጃን ይዞ አመቱን ማጠናቀቁን ቀደም ብሎ ያወቀ ሲሆን የአምኖ ሻምፒዮን ንግድ ባንክ ደግሞ አስረኛ ደረጃ ላይ ይገኛል። ዛሬ ሁለት ጨዋታዎች ሲካሄዱ ወላይታ ድቻ ከድሬዳዋ ከተማ ዘጠኝ ሰዓት ላይ ይጫወታሉ። አስሮ ሁለት ሰዓት ላይ ደግሞ ሀዲያ ውሳና ከአርባ ምንጭ ይጫወታሉ። በጎንደር ከተማ ወጣቶችና ስፖርት መምሪያ አዘጋጅነት ከሚያዝያ 18 እስከ ሰኔ 15 2017 ሲካሄድ የቆየው የመስሪያ ቤቶች የልማት ድርጅቶች እንዲሁም ደግሞ የትምህርት ቤቶች ውድድር ተጠናቋል። ውድድሩ ተተኪ ስፖርተኞችን ለማፍራት የሚያስችል መሆኑን የከተማ ወጣቶችና ስፖርት መምሪያ ገልጿል። ቃል ኪዳን ኃይሌ የተጨማሪውን እንደሚከተሉ ያደርሰናል። በጎንደር ከተማ አስተዳደር ወጣቶችና ስፖርት መምሪያ አዘጋጅነት ከሚያዝያ 18 2017 እስከ ሰኔ 15 2017 ዓ.ም ድረስ ሲካሄድ የቆየው የመስሪያ ቤቶች፣ የልማት ድርጅቶች እንዲሁም የትምህርት ቤቶች ውድድር ለዋንጫ በተካሄዱ ጨዋታዎች ፍጻሜውን አግኝቷል። የመዝጊያ ውድድሩ በአጼ ፋሲለደስ ስቴዲየም የተካሄደ ሲሆን በሁለተኛ ደረጃ ትምህርት ቤቶች የፍጻሜው ውድድር የጎንደር ዩኒቨርሲቲ ማህበረሰብ ትምህርት ቤት ከአዘዞ ሁለተኛ ደረጃ ትምህርት ቤት ተጫውተው አዘዞ ሁለተኛ ደረጃ ትምህርት ቤት አሸናፊ ሆኗል። በተቋማት የ ፍጻሜ ውድድርም የጎንደር ዩኒቨርሲቲ ከጎንደር ጫኝና አውራጅ ማህበር ጋር ተጫውተው አራት ለአንድ በሆነ ውጤት የጎንደር ጫኝና አውራጅ ማህበር በአሸናፊነት የዋንጫ ሽልማት ወስዷል። የጎንደር ከተማ አስተዳደር ወጣቶችና ስፖርት መምሪ ኃላፊ አቶ ማሩ መሀመድ ውድድሩ የእግር ኳስና አትሌቲክስ ውድድሮች የተካተቱበት መሆኑን ተናግረዋል። አንደኛ ደረጃ ትምህርት ቤቶች ስምንት ቡድኖች ተሳታፊ ነበሩ። ሁለተኛ ደረጃ ትምህርት ቤቶችም በተመሳሳይ ስምንት ትምህርት ቤቶች ተሳትፈዋል። መንግስትና የግል ተቋማት ሰራተኞች ውድድር 16 ቡድኖች ተሳትፏል። በአጠቃላይ 32 ቲሞች ማለት ነው። ላለፉት ሁለት ወር በላይ ይህ ውድድር ተካሂዷል ያለማቋረጥ። በዚህ ሁለት ወር ጊዜ ውስጥ ውድድር ሜዳ ላይ የነበራቸው ስነ መግባር ያላቸው ተግባቦት ምናምን በጣም ጥሩ ነበር። በውድድሩ በነበራቸው ተሳትፎና ባስመዘገቡት ውጤት ደስተኛ መሆናቸውን ውድድሩን በበላይነት የጨረሱ የቡድን አባላት ተናግረዋል። ስፖርታዊ ውድድሩ ከውድድር ባለፈ ከሌሎች ስፖርተኞች ጋር ወንድማማችነትና ፍቅርን ያጠናከሩበት መሆኑንም አጋርተውናል። ተክሌ ገብረ ዮሐንስ ይባላሉ ከጎንደር ጫኝና ወራጅ ማህበር። ውድድሩ በጣም ደስ ይላል። በጣም ብዙ ፉክክሮችን አሳልፈን ከዚህ ደርሰናል። በጣም ደስ የሚል ነው። ሁለት ወር አልፎናል። ሁላችንም ኮንዲሽናችን ጠብቀን እዚህ ደረጃ ደርሰናል። ስሜ ሄኖክ ዮሃንስ ይባላል። የመጣሁት ከጎንደር ዩኒቨርሲቲ ነው። የሰራተኞች ውድድር በጣም ደስ ይላል። ጥሩ ጊዜ ነበር ያሳለፍ ነው። ሰራተኞች የተነቃቃ ኤንቫይሮንመንት እንዲኖራቸው ወደ ስራም ጥሩ አምጪ እንዲሆን ደስ የሚል ቆይታ ነው የነበረ። የነበረን ቅሩኝት ደስ ይላል። ጥሩ መግባባት መተዋወቅን ፈጥሮልናል። አብሮነትም ወንድማማችነትን የሚያሳድግ ነው። ደስ የሚል ጊዜ ነበር። ጌቶ አዲስ ይባላሉ። የመጦት አዞዞ ነው አዞ አዙይ ስኩል እንዳያችሁነናን በጣም ጎበዝ ጎበዝ ልጆች አሉ። በውጤቱ በጣም ደስተኛ ነው። የከተማዋ ሰላም ለስፖርታዊ ውድድሩ ስኬት ሚና አለው የሚሉት አቶ ማሩ፣ ስፖርታዊ ውድድሮችም ለሰላም አስተዋጽኦ እንዳላቸው አንስተዋል። መሰል ስፖርታዊ ውድድሮች መደረጋቸውም ተተኪ ስፖርተኞችን ለማፍራት የሚያግዝ መሆኑን አቶ ማሩ ነግረውናል። ከጊዜ ወደ ጊዜ ፉክክሮቹ ጠንከር እያሉ ጥሩ ጥሩ ልጆችን ማየት የቻልንበት አሁን ትምህርት ቤቶች ላይ ለ ፋሲል ከነማ ታዳጊ ሊሆኑ የሚችሉ በጣም አቅም አቅም ያላቸውን ልጆች ማየት ችለናል። ትልልቆችም ቢሆን ጊዜያቸውን ኢንተርቴን አድርገው ለዚህ ውድድር ሲሉ ራሳቸውን ሲያዘጋጁ ራሳቸውን ከብዙ ነገር የሚከላከሉበትና በስራ ገበታቸው ላይ የበለጠ ውጤታማ ሊሆኑ የሚችሉበትን እድል ፈጥሯል። ውድድሩ የተቋማትን የእርስ በርስ ግንኙነት የሚያጠናክር መሆኑን በፍጻሜው ውድድር ላይ የተገኙት የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት መምሪያ ኃላፊ አቶ ነጻነት መንግስቴ ገልጸዋል። ከስራ ባህሪና ከስራ እንቅስቃሴ ውጭ በእንደዚህ አይነት መልኩ በስፖርታዊ ውድድር ተቋማትን ማገናኘትና እርስ በርስ ያላቸውን ፍክክር በዚህ ደረጃ እንዲያሳዩ ማድረግ ከምንም በላይ ትስስራቸው ከመጠንከሩ በላይ በሌሎችም የተቋም አፈጻጸም ደረጃዎች የተሻለ ቅኝት እንዲኖርና በመግባባት ላይ የተመሰረተ የመፈጸም አቅም ከፍ እንዲል ያደርጋል ብዬ አስባለሁኝ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ስፖርት ለሰላም ና ለልማት ግንባታ በሚል መሪ መልእክት በአመራሮች ነጋዴዎች ና ባለሀብቶች መካከል የእግር ኳስ ጨዋታ ተካሂዷል ጨዋታው በክረምቱ መግቢያ ወቅት ላይ መካሄዱ ህጻናት ና ወጣቶች በስፖርቱ ዘርፍ እንዲሳተፉ መነቃቃትን ለመፍጠር መሆኑን የዞንና ና ወጣቶች ስፖርት መምሪያ ገልጿል አምሳሉ አማኘ ተጨማሪ ያለው በአማራ ክልል ወልቃይት ጠገዴ ሰቲት ሑመራ ዞን በመሪዎች ነጋዴዎችና ባላብቶች መካከል የእግር ኳስ ጨዋታ ተካሂዷል። በጨዋታው የነጋዴዎች ቡድን ሦስት ለሁለት በሆነ ውጤት ተጋጣሚውን አሸንፏል። ጨዋታው በድምሩ አምስት ጎሎች ተስተናግደውበታል። የውድድሩ ዋና ዓላማ ህፃናትና ወጣቶች በስፖርት ዘርፉ እንዲሳተፉ ያስችላል ያሉት የውድድሩ አዘጋጅና የዞኑ ወጣቶችና ስፖርት መምሪያ ኃላፊ ወይዘሮ ብርሃን ነጋ ናቸው። ዓላማው ያው ማህበራዊ ችግሮቻችን በውስጥ አቅም መፍታት እንደምንችል ክረምት ከመግባት ጋር ተያይዞ እንግዲህ የታዳጊ ፕሮጀክቶች ይጀምራሉ። በሁሉም ወረዳና ከተማ አስተዳደር በቀበሌዎች ይጀምራሉ። ስለዚህ እኔ ይህ ታዳጊ ፕሮጀክቶች በዚህ በዘጠና ቀን በክረምት ወራት የሚሰሩ ናቸው። የጀመሩ ወረዳዎችና ከተማ አስተዳደሮች አሉ፣ ገና በመጀመር ላይ ያሉ። በዞኑ እየተከናወኑ ካሉት የልማት ተግባራት መካከል የስፖርቱ ዘርፍ አንዱ መሆኑን አንስተው የውድድሩ መካሄድ የመንግስትንና የህዝብን ትስስር ያጠናክራል ያሉት ደግሞ የዞኑ ዋና አስተዳዳሪ አቶ አሸተ ደምሎ ናቸው። እንደሚታወቀው በወልቃይት ጠገዴ ሰቲት ሑመራ ዞን በርካታ የሰላም የልማት ተግባራት እየተከወኑ ይገኛሉ። አንዱ ይሄ ዛሬ ያካሄድነው ዘርፍ የስፖርት ዘርፍ ነው። ስፖርት ለሰላምና ለልማት በሚል የክረምት በጎ ፈቃድ አገልግሎት ማስጀመሪያ መርሃ ግብር አድርገን የሰመረ የመንግስትና የህዝቡ መስተጋብርን ለማጠናከር ይረዳ ዘንድ ለሰላም ግንባታችንም ልማታችን ለማፋጠንም በጣም የላቀ ውጤት ስላለው የአመራሩ እና የባለሀብት የነጋዴው መስተጋብር ወደ ላቀ ደረጃ ስለሚያሸጋግር ግንኙነቱንም መስተጋብሩም ስለሚያጠናክረው በስፖርት አስጀምረነዋል። ስፖርት ለሰላም ለልማትና ጤናን ለመጠበቅ ወሳኝ ተግባር መሆኑን የነጋዴዎች ቡድን ተጫዋች አስቻለ ውሸቱ ከአሚኮ ጋር በነበራቸው ቆይታ ተናግረዋል። ስፖርት ሲኖር ያው ልማት አለ፣ ስፖርት ሲኖር ጤና አለ፣ ስፖርት ሲኖር አዲስ ትውልድ መገንባት አለ። የክረምት ጊዜያቸው ተማሪዎች በስፖርት እንዲያሳልፉ እና ባለሀብቶችና ባለስልጣኖች አርአያና ተሞክሮ ነው የምንሰጣቸው ያለን በስፖርት ጊዜው ቢያሳልፍ አካባቢውን በንቃት እየጠበቀ ሰላሙን እየጠበቀ በመተሳሰብ በመተዛዘን በመደራጀት ደግሞ የፈረሰ ቤትም ካለ በመጠገን የቻሪቲ ስራዎች መስራት ላይ እንዲያተኩሩ ነው መነሻ እንደ መነሻ ዛሬ ያደረግ ነው ማለት ነው። ጨዋታው ማህበራዊ ችግሮችን በውስጥ አቅም መፍታት የሚያስችል እድል እንደሚፈጥር ተጠቁሟል።